አርዕስተ ዜና። የሶማሊያ ፌዴራል መንግስት ወደ ሶማሊላንድ በረራ የሚያደርጉ ዓለም አቀፍ መንገዶችን አስጠንቅቋል። የኢትዮጵያ አየር መንገድና ፍላይ ዱባይ ማስጠንቀቂያው ከተሰጣቸው አየር መንገዶች መካከል ይገኛሉ። ማስጠንቀቂያው ምንን አስመልክቶ ተሰጠ የሚለውን በዝርዝር ይዘነዋል። ብሔራዊ ታድሶ ኮሚሽን በትግራይና በአማራ ክልሎች ከ20 ሺህ በላይ የቀድሞ ታጣቂዎች በትጥቅ ማስፈታትና መልሶ ማቋቋም ፕሮግራም ተሳትፈው ወደ ማህበረሰቡ እንዲቀላቀሉ መደረጉን አስታውቋል። በዝርዝር ይዘነዋል። በፈረንጆቹ 2021 በጊኒ የተካሄደውን መፈንቅለ መንግስት ተከትሎ ሀገሪቱን እየመሩ የሚገኙት ወታደራዊ መሪ ጄኔራል ማማዲ ዶንቡያ በመጪው ጥር ወር ላይ በሚካሄደው ፕሬዝዳንታዊ ምርጫ ላይ እንደሚሳተፉ አስታውቀዋል። የምናጋራቸው መረጃችን ነው። የዩክሬኑ ፕሬዝዳንት ቮሎድሚር ዘለንስኪ ሩሲያ ይዛው የነበረውን የዲፕሮፒሊያን አካባቢ በመልሶ ማጥቃት መያዝ እንደተቻለ አስታውቀዋል። የመልሶ ማጥቃት ዘመቻውን በማጠናከር ሌሎች አካባቢዎችን ለማስመለስ ጠንካራ ዘመቻዎች እየተደረጉ መሆናቸውንም ፕሬዝዳንቱ ተናግረዋል። በዝርዝር ይዘነዋል። ሰላም፣ ጤና ይስጥልኝ። ሀገሬ ቴሌቪዥን ተመልካቾቻችን እንደምን ቆይታችኋል? ከሀገር ውስጥ እንዲሁም ደግሞ ከውጭ የያዝ ናቸው የእሳቱ መረጃዎች ወደ እናንተ መድረስ ጀምረዋል። ከዜናዎቹ ጋር ምህረት ደግፍደኝ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። የሶማሊያ መንግስት አየር መንገዶችን አስጠነቀቀ። የሶማሊያ ፌዴራል መንግስት ወደ ሶማሊላንድ በረራ የሚያደርጉ ዓለም አቀፍ መንገዶችን በተለይም የኢትዮጵያ አየር መንገድና ፍላይ ዱባይን የገንዘብ ቅጣትና ከሶማሊያ የአየር ክልል የመታገድ ማስጠንቀቂያ ሰጥቷል። አየር መንገዶቹ ሞቃዲሾ አስገዳጅ ያደረገችውን የኢቪዛ መስፈርት ችላ በማለት ተሳፋሪዎችን ወደ ሶማሊላንድ ማጓጓዛቸውን ተከትሎ ቅጣትና ማስጠንቀቂያ እንደተሰጣቸውን የተነገረው የኢትዮጵያ አየር መንገድ በሶማሊላንድ ባለስልጣናት ትዕዛዝ መሰረት ተሳፋሪዎች በሀርጌሳ ኢጋል ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ቪዛ እንዲያገኙ የሚያስችለውን ስርዓት መከተሉን የሶማሊያ ሲቪል አቪሽን ባለስልጣን አስታውቋል። የሶማሊያ ሲቪል አቪሽን ባለስልጣን ትዕዛዙን የማያከብሩ አየር መንገዶች የገንዘብ ቅጣት እንደሚጠብቃቸውና ከሶማሊያ የአየር ክልልና አውሮፕላን ማረፊያዎች ሊታገዱ እንደሚችሉ አስጠንቅቋል። በምላሹ የሶማሊላንድ ባለስልጣናት እንደ አውሮፓውያን አቆጣጠር ህዳር 10 ቀን 2025 ጀምሮ ወደ ክልሏ የአየር ክልል ለሚገቡ ዓለም አቀፍ በረራዎች ሁሉ የቅድሚያ የበረራ ፈቃድ እንዲያገኙ ግዴታ መሆኑን አስታውቋል። የሶማሊላንድ የበረራ ፈቃድ ትዕዛዝ የሞቃዲሾን ማስጠንቀቂያ በቀጥታ የሚገዳደር እንደሆነ የተጠቆመ ሲሆን በሁለቱ ሀገራት መካከል ያለውን ውጥረት ወደ አዲስ ምዕራፍ የሚያሸጋግር እንደሚሆን ተዘግቷል። ሁኔታው ለተጓዦችና በአካባቢው ለሚሰሩ ዓለም አቀፍ አየር መንገዶች ከፍተኛ ግራ መጋባትን ፈጥሯል ሲል ካፒታል አስነብቧል። የኢትዮጵያ ኤሌክትሪክ ከፈረንሳይ ኩባንያ ጋር ስምምነት አደረገ። የኢትዮጵያ ኤሌክትሪክ አገልግሎት የመካከለኛ መስመር ዝርጋታ አቅሙን ለማሳደግ ከፈረንሳዩ ተቋም ጋር ስምምነት ተፈራርሟል። በኢትዮጵያ አውሮፓ ኢንቨስትመንት ፎረም ላይ የኢትዮጵያ ኤሌክትሪክ አገልግሎት የመካከለኛ መስመር ዝርጋታ አቅሙን ለማሳደግ ከፈረንሳዩ ኤሌክትሪሲቲ ደፈራንስ ጋር በቴክኒክና ስልጠና ድጋፍ ዙሪያ ስምምነት አድርጓል። አጋርነቱ የቴክኒክ የኢትዮጵያን አቅም በማጠናከር ደህንነቱ የተጠበቀና አስተማማኝ የኔትወርክ ጥገናን በማረጋገጥ የሀገሪቱን የኃይል ዘርፍ የዘመናዊነት ጉዞ ይበልጥ ወደፊት የሚያራምድ መሆኑን የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው በፊርማ ስነ ስርአቱ ላይ ገልጸዋል። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ፣ የገንዘብ ሚኒስትር አህመድ ሺዴ እና ሌሎች የመንግስት ባለስልጣናት የተሳተፉበት የኢትዮጵያና የአውሮፓ ህብረት ኢንቨስትመንት ፎረም በፈረንሳይ መካሄዱ ይታወቃል። ከሃያ ሺህ በላይ የቀድሞ ታጣቂዎች መመለሳቸው ተገለጸ። ብሔራዊ ተሃድሶ ኮሚሽን በትግራይና በአማራ ክልሎች ከሃያ ሺህ በላይ የቀድሞ ታጣቂዎችን በትጥቅ ማስፈታትና መልሶ ማቋቋም ፕሮግራም ተሳትፈው ወደ ማህበረሰቡ እንዲቀላቀሉ መደረጉን አስታውቋል። ባለፈው የበጀት ዓመት በታድሶ ሂደት አልፈው ወደ ማህበረሰባቸው የተቀላቀሉ ከ80 ሺህ በላይ የሚሆኑ የሰላም ተመላሽ የቀድሞ ተዋጊዎች ያሉበትን ሁኔታ ዳሰሳ ጥናት የማድረግና በክልሎችና በማህበረሰብ ድጋፍ በዘላቂነት የሚቋቋሙበትን ሁኔታ እየተመቻቸ መሆኑንም ኮሚሽኑ አስታውቋል። ፕሮግራሙ በተለያዩ ክልሎች ተጠናክሮ መቀጠል እንዳለበት አቅጣጫ የተሰጠ ሲሆን በተለይም የመልሶ ማቋቋም ክትትልና ድጋፍ እንዲሁም የአቅም ግንባታ ስራዎች ተጠናክረው የሚከናወኑ ይሆናሉ ተብሏል። በተያያዘም የኮሚሽኑ ሰራተኞች በጋናና በስዊድን ዓለም አቀፍ ስልጠና የወሰዱ መሆኑን የጠቀሰው ኮሚሽኑ የዓለም አቀፍ በትጥቅ ማስፈታትና መልሶ ማቋቋም ፕሮግራም አተገባበር ስታንዳርድ ከሀገራችን ተጨባጭ ሁኔታ ጋር አስተሳስሮ ለመተግበር የሚያስችል መሆኑንም አመላክቷል። 26 የስንዴ ዱቄት አምራች ፋብሪካዎች ላይ እርምጃ ተወሰደ። የኢትዮጵያ ምግብ መድኃኒት ባለስልጣን የባህር ዳር ቅርንጫፍ ጽሕፈት ቤት በተያዘው በጀት ዓመት የመጀመሪያ ሩብ ዓመት በ26 የስንዴ ዱቄት አምራች ፋብሪካዎች ላይ የማስተካከያ እርምጃ መውሰዱን አስታውቋል። እርምጃው የተወሰደባቸው ፋብሪካዎች የስንዴ ዱቄትን በንጥረ ነገሮች ማበልጸግ ባለመጀመራቸው ምክንያት መሆኑንም የቅርንጫፍ ጽሕፈት ቤቱ ኃላፊ አቶ ሰለሞን ቢሻው ተናግረዋል። ከዚህ ቀደም እንደ ፎሊክ አሲድ ቫይታሚንና ሌሎች ንጥረ ነገሮች በስንዴ ዱቄት ምርት ላይ ተካታች እንዲሆኑ አስገዳጅ መመሪያ ወጥቶ እንደነበር ይታወሳል። በተጨማሪም ቢሮ የህብረተሰብ ጤናን የሚጎዱ ከባዕድ ነገር ጋር የተቀላቀሉ የምግብ ዘይት ያላቸው የአገልግሎት ጊዜያቸው ያለፈባቸው የህፃናት ምግቦችና በህገ ወጥ መንገድ ሲዘዋወሩ የተያዙ መድኃኒቶችን እንዲወረሱ ማድረጉን አስታውቋል። በቀጣይም እርምጃ የተወሰደባቸው ፋብሪካዎች አስተካክለው ወደ ስራ እንዲገቡ ለማድረግ ከክልሉ ንግድና ቀጠናዊ ትስስር ቢሮ ጋር በትብብር እንደሚሰራ ኃላፊው ጠቁመዋል። የጊኒው ወታደራዊ መሪ በመጪው ፕሬዝዳንታዊ ምርጫ እንደሚወዳደሩ አስታወቁ። በፈረንጆቹ 2021 በጊኒ ተካሄደውን መፈንቅለ መንግስት ተከትሎ ሀገሪቱን እየመሩ የሚገኙት ወታደራዊ መሪ ጄኔራል ማማዶ ዶምቦያ በመጪው ጥሯር ላይ በሚካሄደው ፕሬዝዳንታዊ ምርጫ ላይ እንደሚሳተፉ አስታውቀዋል። ጄኔራሉ ከመፈንቅለ ለመንግስቱ መንግስቱ በኋላ በሀገሪቱ ለመጀመሪያ ጊዜ በሚካሄደው ፕሬዝዳንታዊ ምርጫ ላይ ለመወዳደር የሚጠይቀውን ሰነድ ለሀገሪቱ ከፍተኛ ፍርድ ቤት ማቅረባቸው ተሰምቷል። ሰኞ ዕለት የቀረበው የፕሬዝዳንቱ ጥያቄ በፍርድ ቤቱ ውሳኔ የሚያገኘው ደግሞ በመጪው ሐሙስ እንደሆነ ተገልጿል። ጊኒን እያስተዳደረ የሚገኘው ወታደራዊ ኃይል አዲስ ህገ መንግሥት አዘጋጅቶ ወደ ስራ ያስገባው ባሳለፍነው መስከረም ሲሆን፣ በዚህ ህገ መንግስት መሠረት ደግሞ አንድ ሰው የጊኒ ፕሬዝዳንት ሆኖ ለመወዳደር ነዋሪነቱ በሀገር ውስጥ እንዲሆን ብሎም ዕድሜው ከ40 እስከ ሶማሊያ ባለው ውስጥ የመሆን ግዴታ እንዳለበት ተቀምጧል። ወታደራዊ ቡድኑ የጀነራል ማማዶ ዶምቡያን በእጩነት መቅረብ አስመልክቶ በወጣው መግለጫ የሀገሪቱ ዜጎች እንዲሁም ተቃዋሚ የፖለቲካ ፓርቲዎች ድጋፍ እንዲሰጣቸው መጠየቁን አፍሪካን ኒውስ ዘግቧል። ፍልስጤም በፍልስጤማውያን መተዳደር አለባት ስትል ቱርክ ገለጸች። ፍልስጤም ሞግዚት አያስፈልጋትም ሲሉ የቱርክ የውጭ ጉዳይ ሚኒስትር ሀካን ፊዳን ተናገሩ። ሚኒስትሩ ከተለያዩ አረብ ሀገራት ጋር ባደረጉት ውይይት ፍልስጤም በፍልስጤማውያን መመራት አለባት ብለዋል። አክለውም የራሳቸውን ደህንነት ፍልስጤማውያን ማረጋገጥ አለባቸው፣ ሌላው ዓለም አቀፍ ማህበረሰብ በዲፕሎማሲያዊ ተቋማዊና ኢኮኖሚያዊ መንገድ ብቻ ነው ሊያግዝ የሚገባው ሲሉ ተናግረዋል። የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶጋን በበኩላቸው ከሚኒስትሮች ውይይት በኋላ በኢስታንቡል ንግግር ሲያደርጉ ሐማሶች የተኩስ አቁም ስምምነቱን እያከበሩ ቢሆንም እስራኤል በዚህ ረገድ በጣም ደካማ አፈጻጸም እንዳላት ተናግረዋል። ሀገራት አሁንም በጋዛ ውስጥ በተባበሩት መንግስታት ድርጅት የመረጋጋት ኃይል በአሜሪካ የተኩስ አቁም ስምምነት አካል እንዲሆን የታቀደውን ትዕዛዝ እየሰሩ ሲሆን በዚህ መሰረት ወታደሮችን ለመላክ ይወስናሉ ሲሉ የቱርክ የውጭ ጉዳይ ሚኒስትር ሀካን ፊዳን ተናግረዋል ቱርክ ኳታር፣ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ፣ ጆርዳን፣ ፓኪስታን፣ ኢንዶኔዥያ እና ቱርክን ያካተተ ስብሰባ ካደረጉ በኋላ ለጋዛ ከጦርነት በኋላ ፍልስጤማውያን የፍልስጤምን አስተዳደርና ደህንነት የሚያረጋግጡበት ማዕቀፍ ማየት ትፈልጋለች ብለዋል ሲል አሽራቅ አላውሳት የዜና ወኪል ዘግቧል። መልሶ ማጥቃት ጀምረናል ስትል ዩክሬን ገለጸች። የዩክሬኑ ፕሬዝዳንት ቮሎድሚር ዘለንስኪ ሩሲያ ይዛ የነበረውን የዲፕሮፒሊያን አካባቢ በመልሶ ማጥቃት መያዝ እንደተቻለ አስታውቀው የመልሶ ማጥቃት ዘመቻውን በማጠናከር ሌሎች አካባቢዎችን ለማስመለስ ጠንካራ ዘመቻዎች እየተደረጉ እንዳሉ አስታውቀዋል። ዩክሬን በፖክሮቭስክ የተወሰደባትን የበላይነት ለማስመለስ በምታደርገው ሰባተኛ ዘመቻ ብላ በጠራችው እንቅስቃሴ ወደ ፖክሮቭስክ እየተደረገ ያለውን የሎጂስቲክስ ድጋፍ በሰሜን ሮዲያንስ ከአካባቢ ጠንካራ የተባለ የተኩስ ልውውጥ እያደረገው እንደሆነ ተሰምቷል። ሩሲያን ለመከላከል ጥረት እያደረገች የምትገኘው ዩክሬን በሌሎች አቅጣጫዎች አካባቢዎችን መቆጣጠር ጀምራለች። ኦስካል በተባለው ወንዝ አካባቢ የሚገኘው የኪውፒናኦስክ የኢንዱስትሪ ዞን እንደተቆጣጠሩም ተሰምቷል። ፕሬዝዳንት ዘሌንስኪ እንዳሉት በአካባቢው ላይ ስልሳ የሚሆኑ የሩሲያ ወታደሮች መኖራቸውን ገልጸው እነርሱን ከአካባቢው ለማስወጣት ጥረት እየተደረገ እንዳለ አስታውቀዋል። የሩሲያ መከላከያ ሚኒስቴር ምሽቱን በነበሩ ጥቃቶች ዙሪያ በሰጠው ማብራሪያ በርካታ የጦር የኃይል ማሰራጫዎች፣ የዩክሬን አየር ኃይል፣ የጦር መሳሪያ ፋብሪካዎች፣ የነዳጅ ማስተላለፊያዎችን ሲደበድብ ማደሩን አስታውቀዋል። የዩክሬን መከላከያ ባንድ በሩሲያ ሰራቶቭ አካባቢ የተሳካ ጥቃት ማድረግ መቻሉን አስታውቋል። በሉሃንስክ አካባቢ አደረኩት ባለው ጥቃት የሩሲያን የሎጂስቲክስ እንቅስቃሴ አጥቅች ያለው ሲል ማስታውቋል። ተመልካቾቻችን ለሰዓቱ የነበሩ መረጃዎች እነዚህን ይመስሉ ነበር። ከቀሪ ሀገር የቴሌቪዥን ፕሮግራሞች ጋር መልካም ቆይታ